ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። የልባችሁ መሻት ከኃጢአት በስተቀር ይፈጸምላችሁ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ። እንኳን ለቅዱስ ሚካኤል ለሊቀ ቅዱስ ሚካኤል ወርሃዊ ክብረ በዓል በሰላም አደረሳችሁ። ቅዱስ ሚካኤል ከክፉ ነገር ሁሉ ይጠብቃችሁ። ይኸው ለቅዱስ ሚካኤል እንግዲህ ጻድቅ ጋግር ያለው ማለት ነው። የሚካኤል ጻድቅ ያውላችሁ። ከወር ከወር ያድርሰን። ቅዱስ ሚካኤል ከክፉ ነገር ሁሉ ይጠብቃችሁ። የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። እግዚአብሔር ያክብርልኝ። አዲስ የሆናችሁ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ከክፉ ነገር ሁሉ እመቤቴ ማርያም ትጠብቃችሁ፣ ቅዱስ ሚካኤል ይጠብቃችሁ፣ ያሰባችሁበት ድረሱ። ሀገራችንንም ሰላም ያደርግልን ህዝባችንንም ሰላም ያደርግልን። ሁላችንን በስደት ላይ ያለነውን ሁላችንንም ሰላም ያድርገን፣ ከክፉ ነገር ሁላ ይጠብቀን። እንግዲህ ዛሬ የመጣሁት ሚካኤልን እንኳን አደረሳችሁ ልላችሁ እና አንዳንዴ፣ በቃ በጣም የሚያሳዝኑ ነገሮች ይፈጠራሉ በህይወታችን። መጀመሪያ ጾሙ እንዴት አድርጓችኋል? አሁን ደስ የሚለው ረመዳንም የኦርቶዶክስ እምነትን ተከታዮች ሙስሊም እህቶች ወንድሞቼም፣ ቤተሰቦቼም፣ እናቶቼ፣ ወገኖቼ፣ ልጆቼም ጾም ነው። በሙስሊሞችም በኦርቶዶክስ እምነት ተከታዮችም ደግሞ አሁን ጾም ነው። የፋሲካ ጾሙ ደብረ ዘይት እየመጣ ነው። ያው እንግዲህ እሑድ ደብረ ዘይት ነው። በጣም ደስ የሚል ነው። የዘንድሮ ጾም 2017 ቀለል ያለ ከበድም ያላለ ነው። በጣም ደስ ይላል። አገራችን ላይ ያለው ነገር አንዳንድ ነገሮች ምን እንትን ቢሉ እግዚአብሔር መስገን ተመስገን። ይህንንም ያህል ደግሞ ግን አሁን እያስፈራን ያለው አገራችን ላይ ብዙ ነገሮች አሉ፣ የመሬት መንቀጥቀጡ፣ አንዳንድ ነገሮች። ጸሎት፣ በየሃይማኖታችን ጸሎት እናድርግ። አገራችንን እናስባት ቤተሰቦቻችንን እናስብ በጸሎት ይሄ አጠቃላይ አጠቃላይ ለአንድን ለዓለም የመጣ ነው። በነገራችን ላይ ሁሉም ነገር ዓለም ላይ ያለ ነገር ነው እና ግን በየሃይማኖታችን ጸሎት ማድረግ ደግሞ ጥሩ ነው። ወደ እግዚአብሔር መጠጋት ጥሩ ነው። እግዚአብሔር መፈለግ ጥሩ ነው። ወደ እግዚአብሔር ስንጠጋ በጣም ጤነኛ ነው የምንሆነው። ጤነኛ ጤና ይስጣችሁ፣ መድሃን ያለም ጤና ይስጣችሁ፣ ከሀብት ይልቅ ጤና ይስጣችሁ፣ ሀብትም አይከልክላችሁ ከሀብት ይልቅ ጤና ደግሞ የበለጠ ከምንም በላይ ጤና ነው፣ ግን ሀብት አይከልክለን። ጤና ሚስጥ ወደሱ መጠጋት ጥሩ ነው። አሁን አንዳንድ የታዘብኩት እና ያየሁት ነገር፣ አስከፊ ነገር፣ አንዳንድ ልጆች ቶሎ ተስፋ እየቆረጡ አሁን በትዳር ላይ እንዲሞተች፣ እንደዚህ ሆነች፣ እንደዚህ ራሷን አጠፋች፣ ብዙ ተደፈረች የሚለው ነገር በጣም ሰቅጣጭና ዘግናኝ ነገር ነው። የተደፈሩት ተቸግረው ነው ምንም ምንም አናደርግም እንግዲህ ተቸግረው ነው እንበል ግን እራሳቸውን እያጠፉ ያሉት ለምንድን ነው ወጣቱ ተስፋ እየቆረጠ ያለው ለምን ተስፋ ይቆረጣል በሰው በእግዚአብሔር የተመ መቼም አይወድቅም እስከ መቼም ድረስ ይነሳል እስከ መቼም ድረስ እግዚአብሔርን ያመነና እግዚአብሔርን የጠበቀ ጊዜም የጠየቀውን መልስ ያገኛል። በሰው የተመካና በሰው የተደገፈ ግን አንድ ቀን ሸርተት ሲል መውደቅ ነው እና ወደ እግዚአብሔር መመካት ነው እንጂ እንደው ተስፋ ቆርጦ ራስን እስከ ማጥፋት እንትን እስከ ማለት ድረስ መሄድ በጣም እንትን ነው፣ በጣም ከባድም ነው። ቤተሰቦቻችሁን ዩ፣ እናትን ዩ፣ በቃ እኔ እናታችሁን ዩ፣ እናትና አባታችሁን ዩ። አደጉልኝ፣ ተማሩልኝ፣ ልጆች እዚህ ጋ ደረሱልኝ ተብሎ ዛሬ አለሟን በማያቸው ልጃቸው ሞታለችን መስማት ያም አል በጣም ይከብዳል። እኔ እንጃ እኔ እንደ አንድ እናት ታመሙ እንኳን ሲባል ምን ያህል ስሜቱን ስለማውቀው ልጅሽ እንዲሆን አለች ሲባል ደግሞ እናታችሁን አስቡ። የፈለገ ምንም እንትን ቢላት አንድ እንዲጎልባት አትፈልግም። እናት አይበዙባትም፣ ልጆቿ አባት ልጆቿ አይበዙበትም። እንደዚህ ጎድ እንደው ምንም የፈለገ ቢሆን እንትን የሚል የለም እና እግዚአብሔር አምላክ ለሁላችሁም ለልጆች፣ አሁን ለወጣቱ ትውልድ የምለው እኔ ሚዲያ ላይም ብዙዎቹ አንዳንድ የሚያስተምሩም አሉ፣ እርስ በራስም ብዙ ነገር በጎ ነገር የሚያስጨብጡ የሚያስተምሩ፣ ስለዚህ ነገር በአረብ ሀገር ላይም በሀገር ቤትም አሉ። ግን ምንድነው ትውልዱ ተስፋ የቆረጠ ሆነ? ትውልዱ ተስፋ ተስፋ ለምን ትቆርጣላችሁ? እውነት ህይወት በአልጋ አልጋ በአልጋ አይደለችም። ትዳር አልጋ በአልጋ አይደለም። ኑሮ አልጋ በአልጋ አይደለም። ሁሉ ነገር ፈተና አለው፣ ያልተፈተነ የለም። እኔ እዚህ ጋር አሁን ተቀምጬ እንደዚህ ስቀመጥ በስንት ተፈተኝ ወጥቼ ነው እዚህ ጋር። አንዱን አለፍኩ ስንል አንዱን ይመጣል፣ አንዱን አለፍኩ ስንል አንዱን ይመጣል። ግን በእግዚአብሔር ድጋፍ ነው እኔ እየወጣ እየተወጣሁት ያለሁት በሰው አይደለም በገንዘብ አይደለም በምንም አይደለም። በእግዚአብሔር ድጋፍ ግን እየተወጣሁት ነው ያለሁት። በሱ ቸርነት፣ በእሱ ምህረት፣ በሱ ረጌት በረከት እየተወጣሁት ነው ያለሁት። እየተወጣሁት ነው ያለሁት እና ማንም ጋር ደህና ነገር የለም። ማንም ጋር ብታይ ሁሉም ችግር አለበት። ግን ቢያንስ አሁን ቤተሰብ እናት አባት ብዙ ችግርን የሚያሳልፈውና የሚችለው ምንድን ነው ልጆቼን ብሎ ነው ልጆቼን እኔ አንድ ነገር ቢሆን ልጆቼ ምን ይሆናሉ? እኔ አንድ ነገር ቢሆን እንደዚህ። ልጆችም ደግሞ ለቤተሰብ ማሰብ አለብን፣ ማሰብ አለባችሁ፣ ማሰብም አለብን። ለቤተሰቦች ማሰብ አለብን። እኔ አንድ ነገር ቢሆን እናቴ ምን ትሆናለች? እኔ አንድ ነገር ቢሆን አባቴ ምን ይሆናል? የሚለውን አስቡ። ዛሬ ተነስተው ዛሬ ከፎቅ ላይ ወደቁ። ዛሬ ተነስተው እንደ እልፍ ሲሉ ልፍ ይገኛል። ወንድ ሲሄድ ወንድ ይመጣል። ወንድ ሲሄድ የወደደ ሲሄድ የሚወድ ይመጣል። የጠላ ሲሄድ የሚወድ ይመጣል። አንድ ሁሉ ጊዜ ምርኩዝ አርጋችሁና ጠበቃ አርጋችሁ መኖር ያለባችሁ አንድ እግዚአብሔር የማይጠላችሁ መቼም ሆነ ኃጢአትም ሰርተን ምንም ብለን ምንም አድርገን ስንሄድና ይቅር ብለን በለን ብለን ስንጠይቀው የማይጥለን አንድ አምላክ ነው እንጂ በዚህ ምድር ላይ ማለት ነው። የኔ ቤተሰቦች አልጣሉኝና የሌላኛው ቤተሰቦች አይጠሉትም ማለት አይደለም። ቤተሰብ ሊጠላ ይችላል፣ ሊጥል ይችላል። ቤተሰብ ሊጥል ይችላል፣ ቤተሰብ ሊሸሽ ይችላል፣ ወገን ሊሸሽ ይችላል፣ ማንኛውም ሊሸሽ ይችላል። ግን ቢሸሹም ካለ መድኃኔዓለም ምንም አንሆንም ብለን እግዚአብሔርን አምነን የድንግል ማርያምን ልጃ አምነን ጠንካራ ሆናችሁ ስትኖሩ ግን እናንተ ከትናንት የተሻለ ሆናችሁ ስትገኙ ሁሉም ነው በርጊያው ኳኳ የሚመጣው ሁሉም ነው ሰላም ሊላችሁ የሚመጣው። ሁሉም ነው ሊጠይቃችሁ የሚመጣው። ግን ትዕግስትን ትዕግስትን መኖር አለበት። ትናንትና እንዲሆኛለሁና ዛሬ ደህና ቦታ መድረስ አለብኝ ብላችሁ መጣርና ማስተካከል ያለባችሁ እንጂ ተስፋ ቆርጦ ራስን ማጥፋት እንደ አንድ ነገር እንትን፣ ለውሳኔ መቸኮል በጣም ከባድ ነው። እኔ ትውልዱ ግን በጣም በጣም በጣም በአሁን ሰዓት ያለው ትውልድ በጣም የሚያሳዝን፣ በጣም ትንንሽ ልጆች ያለ አግባብ እየተቀጠፉ ነው። የተደፈሩት ብንል ተቸግረው ነው፣ ወደው አይደለም ግን ራሳቸውን የሚያጠፉት አንደኛ፣ ከነፍሳቸው ሳይሆኑ ሁለተኛ፣ እናትና አባታቸው እራሳቸውም ሕይወታቸውን አተው በቃ ታሙ። እንኳን ውሃ ቀምሶ መሞት ትልቅ ነገር ነው። እንዲያው ምናልባት ባይሞቱስ አከለ ስንፉልም ሆኖ መኖር እኮ አለ። ይህንንም እኮ ማሰብ አለ። ሞት ጸጋ ነው፣ በቃ ሞት ጸጋ ነው። ትትትት ብሎ ራስን ሳይሰቃዩ መሞት ጸጋ ነው። ግን ብዙ ነገር አለና ወጣቶች ባካችሁ ተስፋ አትቁረጡ፣ ተስፋ አትቁረጡ። ጠንካራ ሰው ብዙ ነገር ላይ ይደርሳል። እኔ አሁን በራሴ እናት ነኝ እኔ ጀግና እናት ነኝ ብዬ ነው ራሴን የምነግረው። ሁሉ ጊዜ እኔ ጀግና እናት ነኝ። እኔ ጠንካራ በመሆኔ እኔ ጀግና በመሆኔ እኔ ጎበዝ በመሆኔ ልጆቼን አስተምሬ በጣም እያስተማርኩ እያስመረቅኩ ጥሩ ደረጃ ላይ እያደረሱ ያለው እናት ነኝ። ለምን ጠንካራ ስለሆንኩ በቃ ተስፋ ሳልቆርጥ ቀርቼ አይደለም። አንድ ወቅት በጣም ተስፋ የሚያስቆርጥ ጊዜ ይኖራል ይኖራል። ያንን ጊዜ ግን መወጣትም ያልቻልኩበትም ጊዜ ነበር። ከመድኃኔዓለም ጋር ግን ስጠጋ ስነጋገር ሁሉን ነገር በያው በሂደት ሁሉንም እያስተካከለ እየፈታው ችግሬን እያስተካከለልኝ፣ ክብሩ ይስፋ ክብሩ ይስፋ። ለእናትና ልጁ ክብር ምስጋና ይግባቸው። እዚህ ጋር ደርሼ ይኸው ለሚካኤልም ጸዲቅ ለመቅመስና ለማድረግ ደረስኩኝ። በቃሁኝ ማለት ነው። እና ብዙ ጊዜ ማለት ነው ተስፋ አትቁረጡ፣ ወጣቱ ተስፋ አትቁረጡ፣ ወጣቶች፣ እናታችሁን አስቡ፣ አባታችሁን አስቡ፣ እባካችሁን፣ እውነት እናት አባታችሁን አስቡ። እኔ እናት ስለሆንኩኝ ያመኛል። ለሌላዋ እናት ምን ያህል አተኩሷቸው ሩቅ ሆነን እንኳን ምን ያህል አተኩሷቸው። በቃ ምን ያህል እንደምንሆን ስለምረዳ እናትን በራሴ ቦታ አድርጌ ነው የምስላት። እናትነትን ሌላኛዋ ችግር ደርሶባት የማያትን እናት ራሴን እንደ ራሴ አድርጌ ነው ስዬ የማያትና ልጆች፣ እባካችሁ ወጣቶች፣ እባካችሁ ተስፋ አትቁረጡ። ነገ ሌላ ቀን ነው። የሄደ ይሂድ፣ ይመጣል። ከመድኃኔዓለም አትጣሉ። የሚጨልመው የሚመሽብን ምድር ሰማዩም የሚከደንብን ከአምላካችን ከመድኃኔ ያለም ስንሸሽ ከቤተ ክርስቲያን ከጸሎታችን ከሃይማኖታችን የሸሸን ቀን ነው። ከዛ ውጭ ግን ለሰው ፍቅር ብሎ ራስን ማጣት ራስን ማጥፋት ተስፋ መቁረጥ ለምን ለምን ምን ሲደረግ እንዴ? ነገ ሌላ ቀን እኮ ነው። ነገ አዲስ ቀን ነው እኮ የሚመጣው። ትናንትና ናልቆ ዛሬን ዛሬ ሌሊትን አንድ ጨለማን አንስቶ ቀን ብርሃን ያሳየን አምላክ ምስጋና ይግባው። ቪዲዮውን አላብዛባችሁ። በሌላ ቪዲዮ መለስ ይመጣ ድረስ ላይክ እያደረጋችሁ፣ አዲስ የሆናችሁ ሰብስክራይብ በማድረግ አብዘብዙኝ። ቻር ሰንብቱ። ቅዱስ ሚካኤል ከክፉ ነገር ሁሉ ይጠብቃችሁ፣ ወደረ ይስጣችሁ፣ ያሰባችሁበት ድረሱ። ቻር ሰንብቱ። አመሰግናለሁ። እግዚአብሔር ያክብርልኝ ሁላችሁንም።